ሰላም፣ ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች፣ ይህ መላኩ ንጉስ ዩቲዩብ ነው። ባለፈው ጊዜ አንዲት ሕፃን ልጅ ወደ እናንተ አቅርቤ ነበረ። ይህ ቪዲዮ በማየት አንዲት እህታችን ከእስራኤል ሀገር የሻለም አዲስ የተባለች ህፃኗን አይታ በእውነት ልቤ ተነክቷል ብላ የ15 ሺ ብር እገዛ አድርጋለች። እጅግ እናመሰግናለን። ይህ ብር ይዘን እኛ ደግሞ ወደ ልጅቷና ቤተሰቦቿ እንሄዳለን። አብራችሁን ቆዩ። ኢትዮጵያ ሀገራችን ሰላም ትሁን። መልካም ሰላም ሰላም፣ እንዴት ናችሁ? ውድ ዩቱበት ሰዎቼ እኔ መልአኩ ንጉስ ነኝ። ባለፈው ጊዜ የቀረጽኩት ቪዲዮ ይሄ ቪዲዮ በማየት አንዲት እህታችን እንደነገርኳችሁ የአስራ አምስት ሺህ እገዛ አድርጋለች። እስራኤል ሀገር የምትኖር ሻሎም አዲስ የምትባል ወንድሜ አባቴም የልጅቷ አባት እዚህ አለ። ሺህ ብር እገዛ አድርጋለች። እህታችን በእውነት እጅግ እጅግ እጅግ ያኮራል። እድሜና ጤና ይስጥሽ። እስኪ ወደ አባቷ ወደ ህፃኑ አባት እንሄድና የተሰማሁት ስሜት እስኪ ይንገሩኝ። እኔ ስሜቱ በጣም በጣም በጣም የላቀ ነው። እግዚአብሔር ስል በጣም ነው የማመሰግነው። መቼም ካለችበት ቦታ ሆና እግዚአብሔር ገንዘቡ ይፈድፍድላት፣ አምላክ ሙሉ ፍጹም ያርግላት። ይሄን ደግሞ የተሰጠሁን የተሰጠው ብር ለህክምና ለመቆም አውቅታ ለመማስገን በጣም ነው ማመሰግነው። ሴትዮዋ እግዚአብሔር ሙሉ ፍጹም ያርግልኝ፣ የአብርሃምና የሳራ ያርግልኝ። መቼም ዛሬ በአንድ ሰው ይህን ያህል ስጦታ ማለት በጣም ትልቅ ጀውድ ነው፣ ትልቅ ሀገዝ ነው ለእኔ። በጣም ደስታ ተሰምቶኛል፣ ካቅም በላይ ማለት ነው። እነሷም እያመሰግንኩ ነው፣ ክብረት ይስጥ። እጅግ እናመሰግናለን። እህቴ ያው የሰጠችው ብር ይኸው እንሰጣለን። እጅግ እናመሰግናለን እድሜና ጤና ይስጥ ነው እያልነ እንትንላለን፣ እና እጅግ እናመሰግናለን። የነበረን ቆይታ በዚሁ ይጠቃልላል። ልጅቷም ጤናዋ አግኝታ ያው ህክምናም እንድታገኝ ፈጣሪ ይርዳን። ምናልባት የሚጨምሩት ነገር ሀሳብ ካለ እስኪ ጨምሩ። እንግዲህ እኔ መቼም ከዚህ በላይ መናገር ጥሩ የደስታው መግለጫ ከሆነ እንጂ ደስታው ተቀብያዋል። እግዚአብሔር ስጥልኝ፣ አመሰግናለሁ። አንተም ባለክ ባለህበት ኑር፣ እግዚአብሔር ሙሉ ፍጹም ያርግልህ። እንዲያው ወጣትነት መቼም እስከ ዘለቀት ያርግልኝ። በጣም ነው ማመሰግነው። እንደዚህ ከተባበርከኝና እንደዚህ ካልከኝ እግዚአብሔር ምስጋናው ከአንተ ጋራ ይሁን፣ አምላክ ከአንተ ጋራ ሙሉ ፍጹም ያርግልህ። አሜን። እግዚአብሔር ስጥልህ። እሺ፣ ብሯ ብሯ ቁጠራት፣ ቁጭ እንበልና ብሯት ቁጠራት። በአካል ፍት ለፍት ቆጥሬ የተረክብ ያሉ 15 ሺህ መሆኑ አረጋግጫሉ። አሁንም በድጋሜ በድጋሜ እግዚአብሔር ስጥልኝ እግዚአብሔር ስጥልኝ፣ አመሰግናሉ ለሁላችንም በመስጋና ተቀብያሉ። እሺ ውድ ዩቱብ ቤተሰቦቼ እጅግ እናመሰግናለን። እህታችን ሻሎም አዲስ ከእስራኤል ሀገር እጅግ እናመሰግናለን። የላክሹብር ይው በአካል ደርሷል። እናመሰግናለን። ሌሎችም ካላችሁ እንድታግዙ መድረኩ ክፍት ነው። እዚህ አበቃን። ኢትዮጵያ ሀገራችን ሰላም ትሁን በሉ።